አባቴ ሽርክ ላይ ወድቆ ነበረ። የሚሰራውም ሽርክ እርድ፣ ደም ማፍሰስ ነበር። ብዙ ነገር አስለምዶ ነበር። እና አሁን ላይ ተውት ብሎ አስተውት ነበር። ከተወ በኋላ ታመመ። ሶላት ሲሰግድ አትስገድ፣ አንተ ሶላት መስገድ የለብህም አንተ የእሳት ነህ እያለ ይወሰውሰኛል ይላል። መስገድም አይችልም። አሁን ላይ አብዶ ተቀምጧል። ወደዛው ካልተመለስኩ ነው የሚለው ምን ማረግ አለብን፣ ያብራሩልኝ የሚል ጥያቄ። ወስዋስ በጣም ይወሰውሰኛል እና አንድ ቀን ከፈርኩ አልኩኝ እና ለዚህ ሸሃዳ መውሰድ አለበኝ የሚል ጥያቄ ጥያቄ እንቅልፍ ላልተኛ ምግብ ላልበላ ብዬ ወላሂ ወቢላሂ ብዬ በቁርአንም እያለሁ ከፋራው ምንድን ነው ያብራሩልኝ? የሚል ጥያቄ ቤተሰቦቻችን አንዳንድ ሽርክና ቢድዓ ላይ የወደቁ ናቸው። እነሱ ምንም አያውቁም። የሚሰሩት ወደ አላህ የሚያቃርባቸው ይመስላቸዋል። ግን ቀስ በቀስ እየተረዱ ነው፣ ሙሉ በሙሉ ባይተውትም እና እነሱ ያሰሩት ኒካህ አይሆንም ይላሉ አንዳንድ ኡስታዞች። ሶላት ይሰግዳሉ። ይህ እንዴት ይታያል? የሚል ጥያቄ ልብስ ይሞት የአላህ ረህመት አይጠየቅለትም ወንጀል አልሰራም፣ እሱ የጀነት ነው ይባላል። የካፍር ልጅም ቢሆን ይህ ይመለከተዋል የሚል ጥያቄ። ጌ የሌይል ሶላት መስገድ ባልችልና የሱብሒ ሶላት ጊዜ ሲገባ ሳልሰግድ ካለፈኝ እንዴት ይታያል? እንዲሁም ከብሁር በፊት አራት ረክዓ ያለው የአቡሓ ሶላትን ሳልሰግድ በእንቅልፍ ያልፈኝና ከረፈደ ከብሁር ሶላት በፊት መስገድ

አላሁማ አይኒ ወስድድኒ ወአቅሺምኒ ምነዘለል አማ በዕድ ይህ ቁጥር 138 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱልመዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው አባቴ ሽርክ ላይ ወድቆ ነበረ። የሚሰራውም ሽርክ እርድ እንደማፍሰስ ነበር። ብዙ ነገር አስለምዶ ነበር እና አሁን ላይ ተውት ብሎ አስተተውት ነበር። ከተወ በኋላ ታመመ። ሶላት ሲሰግድ አትስገድ አንተ ሶላት መስገድ የለበህም አንተ፣ የእሳት ነህ እያለ ይወሰውሰኛል ይላል። መስገድም አይችልም። አሁን ላይ አብዶ ተቀምጧል። ወደዛው ካልተመለስኩ ነው የሚለው። ምን ማድረግ አለብን? ያብራሩልኝ የሚል ጥያቄ። አስአሉላሀል ዐዚም ረበል ዐርሺል ዐዚም አን የሽፊየሁ ሽፋአን ላ ዩጋዲሩ ሰቀማ። ይህ ከሸይጣን ጋር የሚደረግ ትልቅ ትግልና ጂሃድ ጂሃድ ጦር ሜዳ ላይ ብቻ አይደለም የሚደረገውና የሚካሄደው፣ ከነፍስ ጋር ከሸይጣን ጋር የሚደረግ ጂሃድ አለ። ስለዚህ አላህ ተባረከ ወተዓላ እንዲያግዘው ዱዓ ማድረግ አለበት። መለስ በሚያደርገውና ራሱን በሚያውቅ ጊዜ ሱረቱ ልፋቲሓን፣ ሱረቱ ናስና፣ ሱረቱል ፈለቅን አያተል ኩርሲን እንዲቀራ ማድረግ ቤተሰቦቹም ወዳጅና ዘመዶቹም ሩቃ እንዲያደርጉለት። መምከርና ሁኔታውን ማመቻቸት እራሱም አላህ ተባረከ ወተዓላ እንዲያነሳለት ተጨንቆ ዱዓ ማድረግ ቤተሰቦቹም ዱዓ ሊያደርጉለት ይገባል እንጂ ታመመ፣ ተሰቃየ፣ አሊያ ደግሞ ሸይጣን ወሰወሰው አንተ ሳትነህ አለው ተብሎ ድሮ ወደነበረበት የሽርክ ተግባር በጭራሽ መመለስ የለበትም። ሶላት የሰገደ አንተ ሳት ነህ የሚለው ሸይጣን ሶላት የሚሰግድ። የጀነት እንጂ የእሳት አይሆንም። በመሰረቱ እና በጥቅሉ ከአላህ መንገድ ሊያርቀው ወደ እሳት ጎዳና ሊወስደው ሲፈልግ ሸይጣን የሚፈጥረው ወስዋስ በመሆኑ አዑዙ ቢላህ ምነ ሸይጣን ረጂም እያለ ሶላቱ ላይ ሊቀጥል ይገባል እንጂ እንደዚህ አይነት ነገሮች በዙብኝ ተፈተንኩ ብሎ ወደ እሳት መንገድ መመለስ የለበትም። ሽርክን ወንጀልን በመተው የሚደርስበት ፈተና ጊዜያዊ ፈተና ነው የሚሆኑ። ከትንሽ ጊዜ በኋላ ፈተናውን ያልፋል በአላህ ፈቃድ አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ብሏል አላህ። ሰው ልጆች አምነናል ስላሉ ብቻ የማይፈተኑ ይመስላቸዋል እንዴ? ከነሱ በፊት የነበሩ ሰዎችንም ፈተነናል፣ እውነተኛ አማኞችና እውነተኛ ያልሆኑትን በተግባር እንለይ ዘንድ ብሎ አላህ ተባረከ ወተዓላ። ስለዚህ በአላህ በማመኑ አኼራን በመምረጡ ተፈትኗል። መሰበርኔ ያለበት አዱንያ ላይ የሚደርስ ማንኛውም ፈተናና ስቃይ መከራ ከአኼራ ጃሃነም ስጋይእና መከራ አንጻር እዚህ ግባሚ ይበል አይደለም። ቁልናሩ ጀሃነመ አሸዱ ሐራ ብሎል ከሊክ ወለዛብ አሸዱ አብቃ ብል የአራ ብና ክጣት ካዱንያው የበለጠ ጠንካራ ነው ቋሚምነው ብሎል። እዚ ሰብር እንዲያደርግ ይመከር ሩቃ ይደረግለት። ሌላኛው ጥያቄ ወስዋስ በጣም ይወሰውሰኛ አልኩኝ እና ለዚህ ሸሃዳ መውሰድ ጥያቄ። ወስዋስ ትልቅ የሆነ በሽታ ነው ትክክለኛ ወስዋስ ያለበት ሰው በሚናገረውና በሚያደርገው ነገር አይጠየቅም ፈልጎ አምኖ እስካላደረገው ድረስ የወስዋስ ችግር ያለበት ሰው አዑዙ ቢላሂ ሚነሽ ሸይጣን ወረጂም ሊል ከማሰብ ከመከታተል ሊታቀብ የሰውን ልጅ አላህ ተባረከ ወተዓላ ፈልጎና ወዶ ባላደረገው ነገር ወይም ከአቅሙ በላይ በሆነ ነገር እንደማይቀጣው በማወቅ ራስን በማረጋጋት ይህን ችግር ማቅለል። ማከም ይቻላል። ዛሬ አው ሸሃዳ ያዝ ቢባል እንዳይነሰው ነገም ሸይጣን መጥቶ ድጋሚ ከፍራሃል ከፍራሃል ይለባልና አልከፈርኩም እኔ ኢማኔ ላይ አቋሜ ላይ ነው ያለሁት የሚል የሚያሳፍር መልስ መስጠትና አቋም ላይ እምነት ላይ መቀጠል ነው። ሌላም ጥያቄ እንቅልፍ ላልተኛ ምግብ ላልበላ ብዬ ወላሂ ወቢላሂ ብዬ በቁርአንም እያለሁ ከፋራው ምንድን ነው ያብራሩልኝ የሚል ጥያቄ። አላህ ተባረከ ወተዓላ ተከበረው ቃሉ ወሕፈ አይማነኩም ብሏል መሐላችሁን ጠብቁ ብሏል። መሐልላ ታብዙ በሆነ ባልሆነው አትማሉ ማለት ነው። የሰው ልጅ ሳይበላ ሳይተኛ መኖር አይችልም። መሆን የሌለበት ነገር ነው የተባሉ ኢማሙ ሙስልም ሌሎችም እንደዘገቡት አንድ ሰው ነቢ ዘንድ አምሽቶ ወደ ቤቱ ሲመለስ ህጻናት ተኝተው አግኝተዋል። ምግብ ሲቀርብለት ወላሂ አልበላም በላ። ከዚያ መብላት አስፈልጎት ወይም መብላት እንዳለበት አምኖ። በላና በመቀጠልም ወደ ነቢያ ዐለይሂ ሶላቱ ወሰላም በመሄድ የሆነውን ነገር ሲነግራቸው፣ አንድ ነገር ላለማድረግ የማለ ከዛም ማድረጉ በላጭ ሆኖ ያገኘ አላደርግም ያለውን ነገር ያደርግ ከዛም ከፋራውን ያውጣ ብለዋል። ስለዚህ ማንኛውም ማድረጉ ተገቢ ያልሆነን ነገር አደርጋለሁ ያለ ወይም መደረጉ ተገቢ የሆነን ነገር አላደርግም ያለ ወይም ይሄን ነገር በማድረግ ወይም ባለማድረጉ የሚጎዳ ከሆነ ወይም ሸሪዓ ማይደግፈው ማይፈቅደው ከሆነ ከፋራ አውጥቶ አላድርግም ያለውን ነገር ማድረግ ይችላል። ከፋራው አስር ምስኪን ማብላት ወይም ማልበስ ነው። ይሄን ካልቻሉ ሶስት ቀን ይጾማል። ለያም ጥያቄ ቤተሰቦቻችን አንዳንድ ሽርክና ቢድዓ ላይ የወደቁ ናቸው። እነሱ ምንም አያውቁም። የሚሰሩት ወደ አላህ የሚያቃርባቸው ይመስላቸዋል። ግን ቀስ በቀስ እየተረዱ ነው ሙሉ በሙሉ ባይተውትም እና እነሱ ያሰሩት ኒካህ አይሆንም ይላሉ አንዳንድ ኡስታዞች። ሶላት ይሰግዳሉ። ይህ እንዴት ይታያል የሚል ጥያቄ ነው። እነሱ ዘንድ ያለው ሽርክ ትልቁ ሽርክ ከሆነና የሚያከፍር ከሆነ ቢድዓቸውም እንደዚሁ ከስላም የሚያወጣ የኩፍር ዓይነት የሆነ ቢድዓ ከሆነ እነሱን መንገር እና መምከሩ ግዴታ ይሆናል። በትክክል በአግባቡ ተነግሯቸው ተመክረው እምቢ ካሉ እነሱን ይካህ ማሰር አይችሉም። ያሰሩት ምንካህ ትክክል አይሆን። ነገር ግን ዳዕዋ የተውሂድ ጥሪ የሽርክ ምንነት ሳይደርሳቸውና ሳይነገራቸው በፊት ያሰሩት ኒካህ ከሆነ በመሰረቱ ሙስሊሞች ከሆኑ የሚችሉትን ያክል ስላምን ከተቀበሉና ከተገበሩ በዛ ጊዜ ያሰሩት ኒካህ ትክክል ነው። ለራሳቸው ያሰሩት ኒካህ ትክክል ነው እንደሚባለው ሁሉ በእንደዚህ አይነት ሁኔታ ላይ ሆነው ለልጆቻቸው ያሰሩት ኒካሕም ትክክል ይሆናል። የሚችሉትና ያቅማቸውን አድርገዋል። ሽርክ መሆኑን ካወቁ በኋላ፣ ኩፍር መሆኑን ካወቁ በኋላ አይበለው ኩፍር ላይ የቀጠሉ ከሆነ ነው ያሰሩት ኒካህ ትክክል አይደለም የሚባለው። በመሰረቱ እስላምን፣ ቁርአንን፣ ነቢይን ከመውደድ ከማክበራቸው ጋር የቻሉትን ያክል ዲንን ከመከተላቸው ጋር ባለማወቅ ሽርክ ላይ ቢድዓ ላይ የተዘፈቁ ሰዎች ኒካሃቸው ሁሉ ውድቅ ነው አይባል። ለልጆቻቸው ኒካህ ሊያስሩ ይችላል። በዚህ ሁኔታ ላይ ሆነው ማስረጃ ሳይደርሳቸው በፊት ትክክለኛ ዲን ላይንን ብለው ያሰሩት ኒካህ ሁሉ ውድቅ ይሆናል ከተባለ የራሳቸውና የወላጆቻቸውም ኒካህ ውድቅ ይሆናል ማለትን ያስከትላል። ይሄ ደግሞ አይባልም። ሙሽሪኮችና ካፍሮች እንኳ ድሮ በነበራቸው ጋብቻ እንዲቀጥሉ ነው ነቢይ ያደረጉት። ባልና ሚስት አብረው ሲሰልሙ ንካችሁን ፍርሳችሁት እንደገና ንካ ያሰሩ እንደገና ንካ ያሰሩ አልተባለም። ከዛ በኋላም የፊቅህ ሊቃውንት ተመሳሳይ የሆኑ ጉዳዮች ላይ ይህንኑ ነው የሚሉት። ባልና ሚስት አብረው ቢሰልሙ ኒካሕ አድሱ አይባልም። ወይም ባል ቀድሞ ቢሰልምና ሚስት ተከትለው የዒዳ ጊዜ ሳያልቅ በሰልም አላ ተፍሲል ፊአልመሰላ ኒካህ አድሱ አይባሉ እነማ ያለበት ጎዳና ትክክል አለመሆኑን ከስላም የሚያወጣ ስራ ላይ መሆኑን አውቀው ተነግሮት እምቢ ብሎ በዚያ የቀጠለ ሰው ነው። ኒካህ ቢያስር ትክክል አይሆንም የሚባለው። ሌላኛው ጥያቄ ህፃን፣ ልጅ ሲሞት የአላህ ራሕመት አይጠየቅለትም ወንጀል አልሰራም፣ እሱ የጀነት ነው ይባላል። የካፍር ልጅም ቢሆን ይህ ይመለከተዋል የሚል ጥያቄ የአላህ ራሕመት ለሁሉም ያስፈልጋል። ነገር ግን መግፊራ አይጠየቅለትም የተባለበት ሁኔታ ራሕመትና መግፊራ ይለያያል። በተወሰነ መልኩ ራሕመት ማለት አጠቃላይ እዝነት ማለት፣ መግፊራ ከሆነ ደግሞ ምህረት ማለት ያጠፋውን ይቅር ማለት ማለት። ህፃን አላህ ተባረከ ወተዓላ እንዲመረው ተብሎ ዱዓ አይደረግም። ምክንያቱም ምህረት የሚጠየቀው ወንጀል ለሰራ ሰው ነው፣ ወይም ወንጀል የሚሰራበት ዕድሜ ላይ ለደረሰ ነው። የሰራው ሰራ የሚጻፍበት እድሜ ላይ ያልደረሰ ህፃን የሚጠየቅበት ወንጀል ስለሌለ አላህ ተባረክ ወተዓላ ይማረው አይባል፣ ይዘንለት ቢባል ግን ችግር የለም። ሁሉም ፍጥረታት የአላህ ተባረክ ወተዓላ ረሕመት ሕዝነት ስለሚያስፈልጋቸው ይልቅ አላህ ተባረከ ወተዓላ እንዲያዝነለት ለወላጆቹ ሻፌዕ አማላጅ አላህ እንዲያደርገው በነብዩላህ ኢብራሂም ክትትልና ክትትልና ጥበቃ ስር የሚቆይ እንዲያደርገውና ለወላጆቹ አላህ ምንዳቸውን ከፍ እንዲያደርግላቸው ዱዓ ማድረጉ ነው በላጭ የሚሆነው። ይሄ እንዳለ ሆኖ ህፃን ልጅ የጀነት ነው ይባላል። የካፍር ልጅም ቢሆን ይህ ይመለከተዋል ወይ የሚለውን በተመለከተ በግለሰብ ደረጃ ህፃን ልጅ ሲሞት እሱ የጀነት ነው ብሎ መደምደም አይቻልም። ወላጆቻቸው ወይም ከወላጆቻቸው መሃል አንዱ ሙስሊም የሆነ ህፃናት በጥቅሉ የጀነት ናቸው ማለት ይቻላል። ኢማሙ ነወዊ ረሂመሁላህ ተዓላ

ሕፃን ሆኖ ስለሞተ እሱ የጀነት ነው ብሎ በግለሰብ ደረጃ መወሰን መደምደም አይቻልም። ኢማም ሙስሊም ረሒመሁላህ ተዓላ በዘገቡት ሐዲስ መዲና ላይ አንድ ሕፃን ልጅ ሞቶ ነበረና ነቢይ ሶላት ወሰላም እንዲሰግዱበት ጀናዛ ሲመጣ አኢሻ ረዲየላሁ ዐንሃ ጡባ ሊሃዛ እሱሩ ሚን አሷፊሪልጀና ታድሎ፣ ጀነት አለለት፣ የጀነት እርግብ ይሆናል፣ ጀነት ላይ እንደፈለገ ይበራል። ጭራሽ ወንጀል አልሠራም ወንጀልም አላገኘውም፣ ባለች ጊዜ ነብይ ሰለላሁ ዐለይሂ ወሰለም አወገይሩ ዳሊከ ያ አኢሸቱ ሌላስ ምት የለሽም አንቺ አኢሻ አሉ። ነብይ ሰለላሁ ዐለይሂ ወሰለም ይሄን ንግግሯን አልደገፉም። ነብይ ሰለላሁ ዐለይሂ ወሰለም እንዲህ አትበይ ብለዋል ነብይ ሰለላሁ ወሰለም። ስለዚህ በግለሰብ ደረጃ ይህ መባሉ ተገቢ አይደለም። አያስፈልግም። ሌላኛው ጥያቄ የሌሊት ሶላት መስገድ ባልችልና የሱብሂ ሶላት ጊዜ ሲገባ ሳልሰግድ ካለፈኝ እንዴት ይታያል? እንዲሁም ከዙሁር በፊት አራት ረከዓ ያለው የአዱሃ ሶላትን ሳልሰግድ በእንቅልፍ ቢያልፈኝና ከረፈደ ከዙሁር ሶላት በፊት መስገድ ይቻላልን? የሚል ጥያቄ በቋሚነት ሌሊት ሶላት የሚሰግድ ሰው ሌሊት ካመለጠው በሚቀጥለው ቀን ፀሐይ ከፍ ብላ ከወጣች በኋላ ከዙሁር በፊት ባለው ጊዜ እስከ ዙህር ባለው ጊዜ መስገድ ይችላል። ማታ አምስት ከነበረ የሚሰግደው ስድስት አድርጎ 11 ከነበረ 12 አድርጎ በነጠላ ቁጥር ይጠናቀቅ የነበረውን ጥንድ ቁጥር አድርጎ በቀኑ ክፍለ ጊዜ ቀባ ማውጣት ይቻላል። ሰላት አዱሃን በተመለከተ የዙህር ሰላት ወቅት ሊገባ 15 20 ደቂቃ እስኪቀረው ድረስ ባለው ጊዜ አዱሃን መስገድ ይቻላል። የግድ ረፋድ ላይ አራት ሰዓት፣ ሶስት ሰዓት፣ አምስት ሰዓት ብቻ አይደለም የሚሰገደው ፀሐይ ከፍ ብላ ከወጣችበት ሰዓት ጀምሮ የዙህር ሶላት ወቅት ሊገባ 15 20 ደቂቃ እስኪቀረው ድረስ ባለው ጊዜ አዱሃን መስገድ ይቻላል። በቋሚነት አዱሃ ሶላትን የሚሰግድ ሰው በወቅቱ መስገድ ያልቻለ ያለፈው ሰው ኋላ ላይ ቀዳ ማውጣት ይችላል አይችልም? በዑለሞች መሃል ኺላፍ አለበት። በርካታ የሻፊዕያ የሐንበልያ መዝሐብ ተከታይ የፊቅህ አዋቂዎች የመረጡት አዱሃ ሶላትን ቢሆን ወቅቱ ካለፈ፣ አዎ ቀዷ ይወጣል፣ ከዙህር በኋላም ቢሆን ይሰገዳል ብለዋል። ኢማም ነወዊ ሌሎችም ይሄም መርጠዋል። ስለዚህ በመሰረቱ ሰላተ ዱሐን የሚሰግድ ሰው በበቂ ምክንያት ካለፈው ኋላ ላይ ቀዷ ቢያወጣ ችግር የለውም። ሰላተ ዱሐን አንዳንዴ አልፎ አልፎ ማሳለፉም አስፈላጊ ነው፣ እንደ ፈርጥ በቋሚነት ሁሌ እንዳይደረግ የሚል አስተያየትም ስላለ፣ ካለፈ አንዳንዴ ቢተውም ችግር የለውም። ሌላኛው በምሰግድ ጊዜ እሰሪዎቼ በጣም ሽማግሌ ናቸውና ይጣራሉ። የሆነ ምልክት እንኳን ባደርግ አይሰማቸውም። በዛ ጊዜ ሶላት አቋርጣለሁ፣ ከዛም እንደገና እሰግዳለሁ። ይህ ሶላቴ እንዴት ይታያል ቢያብራሩልኝ? የሚል ጥያቄ። ሶላትን በተለይ ፈርዱና ዋጅብ ሶላትን የሆነ ሰው ስለጠራ ብቻ ብሎ አቋርጦ መሄድ ትልቅ ስህተት። ሶላት አላህ ፊት መቆም፣ ማንም ይሁን ማን ከአላህ አይበልጥ። ሱና ሶላት የተሰገደ ከሆነ ነው ወላጅ ከጠራ በዛ ሰዓት መጠበቅ ማይችል ከሆነ ሱብሐንላህ በማለት ሴቶች ከሆኑ እጅ መታ መታ በማድረግ ማያውቅ ከሆነ ደጋግሞ ከጠራ ወላጅና ተወይም አባት ሱና ሶላት ከሆነ ትቶ መሄድ ይቻላል ተብሏል። አማ ፈርዶ፣ ዋጅብ የሆነም ሶላት የሆነ ሰው ስለጠራ ብቻ ተትቶ አይኬድም። ሶላቱን ፈጠና አድርጎ ማጠናቀቅ ይቻላል፣ አይደለም ትቶ መሄድ። ሶላትን ለመቁረጥ መወሰን እንኳ ሶላትን ያበላሻል፣ ባያቋርጡትም ሶላት ሰግዳለሁ እገሌ ሲመጣ ወይም ገሌ ሲጠራ ስልኬ ሲጠራ አቆመዋለሁ ብሎ ሶላት የጀመረ ሰው ፈርዱም ይሁን ሱና ሶላቱ ይበላሻል። አላሁ አክበር ካሉበት ሳት ጀምሮ ሶላት እስኪጠናቀቅ ሶላቱ ላይ የመቀጠል ንያ አብሮ መቆየት አለበት። እጨርሰዋለሁ ተብሎ ነው መገባት ያለበት። አላሁማ ኢላ የሰውን ነፍስ ለማዳን ወይም የራስን ነፍስ ለማዳን ሶላት መቁረጥ ግዴታ ከሆነ ይሄኔ ይቻላል። ሕፃን ልጅ ወደ እሳት እየሄደ መመለስ ካልተቻለ ህይወቱ አደጋ ላይ የወደቅ ያለ ሰው ቢጣራ ሶላት ውስጥ ሆኖ መርዳት ካልተቻለ ለእንዲህ አይነት ሁኔታ በእንዲህ አይነት ሁኔታዎች ላይ ሶላት ቢቋረጥ ችግር አይኖርም ነገር ግን ብቸኛው አማራጭ ማቋረጥ አይደለም እየሰገዱም ቢሆን ማድረግ ይቻላል ነብይ ሰለላሁ ዐለይሂ ወሰለም እየሰገዱ ለአይሻ በሪ ክፍቱ እንደነበረ ተነግሯል ስለዚህ እየሰገዱም ቢሆን ወደፊት ለፊት ከሆነ ወደ ቂብላ ወደፊት ለፊት ከሆነ ምንም ችግር አይኖርም። ወደፊት ለሐጃና ለምክንያት ከሆነ መራመድ ይቻላል። ወደ ግራ፣ ወደ ቀኝ፣ ወደ ኋላም እንኳ ቢሆን ቂብላ ሳይለቁ ወደሚፈልጉት አቅጣጫ እየተራመዱ ጉዳዩን ማሳካት ይቻላል። እንቅስቃሴ መብዛት ሶላት የሚያበላሸው ያለ ምክንያት ከሆነ ይሄን ሁሉ አድርጎ ካልተቻለ ሶላትን አቋርጦ መልሰ ለመስጠቱ ህይወት ላይ አካል ላይ ትልቅ አደጋ የሚያስከትል ከሆነ እየሰገዱ ችግሩን መቅረፍ ማይቻል ከሆነ ሊቋረጥ ችግር የለውም። አማ አሰሪ ጠራ የሆነ ሰው ጠራ ተብሎ ሶላትን ማቋረጥ ሶላትን አለማክበር። ሶላት ከመጀመር በፊት ልሰግድ ነው ብሎ ለነሱ መንገር፣ ዕድሜያቸው የገፋ ስለሆነ እየተሰገደ ዝም ብለው ከተጣሩ ሶላቱን ፍጠን አድርጎ አጠናቆ መሄድ። ከሶላት የበለጠ ሊጨነቁለት የሚገባ ምንም ነገር የለም። ባዕደት ተውሂድ። ሌላኛው ጥያቄ ንቅሳት ሐራም መሆኑን አውቃለሁ፣ ነገር ግን በሒና የሚሰሩ የተለያዩ ዲዛይኖች በተለያዩ የሰውነት አካል ላይ ይሰራሉ። ይህ እንደ ንቅሳት ይታያል። በተጨማሪም ሴት ልጅ ሐይድ ላይ ሆና ሒና መቀባት ትችላለች? ምክንያቱም ሒና ቶሎ የሚለቅ ነገር አይደለም። ያብራሩልኝ የሚል ጥያቄ። የሚታወቀውና የተለመደውን ሒና መጠቀም በመሰረቱ ለሴት ልጅ ሐላል ነው። ሙሉ ሒጃብ መታደርግ ከሆነ አልፎ ሁሉ ኢማም ነወዊ እንደጠቀሱት ላገባች ሴት፣ ባለትዳር ለሆነች ሴት ሒና መጠቀም ተወዳጅና ሱናም ጭምር የምእምናን እናት ዓኢሻ ረዲየላሁ ዐንሃ ሒናን ስለመቀባት ሲጠየቁ ምንም ችግር የለውም ነገር ግን እኔ አልወደውም ወዳጅ የነቢ መሐመድ አለይሂ ሰላቱ ሰላም ሽታውን ይጠሉት ስለነበር ብላ የሚከለከለው እራሱ ቁስ ሆኖ አካል ያለው ሆኖ ሰውነትን ውዱ በሚደረግበት ጊዜ ግዴታ ትጥበትን በሚታጠቡበት ጊዜ ውሃ ወደ ውስጥ እንዳይዘልቅ የሚያደርግ የሆነው ነው። ለምሳሌ እንደ ዘመናዊ ጥፍር ቀለሞች ከሆነ ነው የሚከለከለው። በተረፈ የተለመደውን ተፈጥሯዊን ሒና መጠቀም ምንም ችግር የለውም። ይቻላል ይወደዳልም ጭምር ሸሪዓችን ለሴት ልጅ የፈቀደው ሐላል የሆነ ጌጥ ነው። ኢማም አህመድ رحمه ተዓላ تعالى ሙስነዳቸው ላይ የዘገቡት ሐዲስ ከሱሐቦች መሃል አንዲትን ሴት ነብይ ሰለላሁ ዐለይሂ ወሰለም ሒና ተቀቢ፣ አንዳችሁ እጇ የወንድ እጅ እስኪ መስል ድረስ ሒና መቀባትን መተው የለባትም ብላ ነብይ ሰለላሁ ዐለይሂ ወሰለም ይሄን ያሏት ሴት ከዛ ጊዜ ጀምሮ እስከ ሞተችበት ጊዜ ድረስ ሒና መቀባትን ትታታውቅም ተብሏል። ወከዛሊክ አንዲት ሴት ለነቢ ሶላት ወሰላም ነቢዩ እጇን ባዩ ጊዜ ይሄ የወንድ ነው የሴት እጅ ብለው ጠይቀው፣ አይ የሴት እጅ ነው ሲሏቸው፣ ሴትማ ብትሆኚ ጣቶችሽን በቀየርሽ ነበር ያዕኒ ሒና በተቀባሽ ነበር ብለዋል። ሓዲቱን አልባኒ ሶይህ እንደሆነ ተናግረዋል። ነገር ግን ሒና ጌጥ በመሆኑ ሒና ተቀብታ ሒና የቀባቸውን የሰውነት አካሏን ገልጣ አጅነቢ ያየው በጭራሽ ልትሄድ አይገባት። አላህ ተባረከ ወተዓላ ወላዩብዲነ ዚነተሁነ ኢላ ሊብዑለትህን አው አባይህን ላር ላር ለአይ ብሏል። ሴቶች ጌጣቸውን፣ ውበታቸውን ለባላቸው፣ ለአባታቸው፣ ለባላቸው አባቶች፣ ለልጃቸው፣ ለወንድሞቻቸው የላክር ላሉ እንጂ እንዳያሳዩ ብሏል። ስለዚህ እጇን እግሯን መሸፈኑ ይሄን መሸፈኑ ዋጅብና ግዴታ ይሆንባት። በመሰረቱ እንኳ ፊትን መሸፈን ግዴታ አይደለም የሚል አቋም ያላቸው ፉቃሃዎች ተጨማሪ ጌጥ ካደረገች ሴት ልጅ መሸፈኑ ዋጅብና ግዴታ እንደሚሆንባት ተናግረዋል። ሒናን ሙሉ በሙሉ ወጥ በሆነ መልኩ መቀባትም ይቻላል። ከላይ ጥያቄው ላይ እንደተጠቀሰው በዲዛይን መልኩ የተለያዩ ቅርጾችን እየሰሩም መጠቀም ይቻላል። እስከተፈቀደ ድረስ አጠቃቀሙ ላይ በዚህ መልኩ ተጠቀሙ፣ በዚህ መልኩ ይቻላል፣ በዚህ መልኩ አይቻልም አልተባለም። ነገር ግን ከአንዳንድ ሶሐባዎች ጥያቄው ላይ ዲዛይን የተባለውን አይነት አጠቃቀም ወይም አቀባብን እንደጠሉ የሚያሳዩ አንዳንድ ዘገባዎች አሉ። ነገር ግን ይሄ የተባለበት ራሱን የቻለ ሁኔታና ምክንያት ስላለው ነው። እንደዚሁ ደግሞ ሸሪዓው ላይ ሴት ልጅ ሒና ትጠቀም ሲባል ምትቀባውን የሰውነት ክፍሏን ሙሉ በሙሉ እንዲቀየር ተፈልጎ ነው። በዲዛይኑ በሚሆንበት ጊዜ የተወሰኑ ቦታዎች በመስመር ተቀብቶ ሌላኛው የሚታለፍበት ማይቀባ ቦታ የሚኖርበት ሁኔታ ስለሚኖር ሙሉ በሙሉ ሒና የመቀባቱን ሸሪያዊ ምክንያት የሚሳካ አያደርግም ከማለት አንጻር ነው እንጂ ይከለከላል ለማለት አይደለም ብለው እና እና ኢብኑ ሐጀር እና ሌሎችም በየትኛውም መልኩ መጠቀም እንደሚቻል ተናግረዋል። ነገር ግን ሒጃብና ሲትር መጠበቅ አለበት። በዲዛይኑ የምትሰራ በየትኛውም መልኩ ይደረግ ሂጃብ ከመጠበቅ ጋር መሆን አለበት። ሌላኛው ጥያቄ እኔ ባገባሁ በስድስት ወሬ ከባለቤቴ ጋር ተጣላን፣ ፍቺ ጠየኩት። እሱም እሺ አለ። እሺ ሲል ግን ለወርቅ መግዣ የሰጠሁሽን ገንዘብ ከመለሽ እፈታሻለሁ፣ የቤት ክራይም አይመለከተኝም፣ በዚህ ከተስማማሽ እትዮ ደዊ እፈታሻለሁ አለኝ። ተስማማሁ። ከዛም ደወልኩና ፈታኝ። በማግስቱ ረጃዕቱ አለ ብሩን ገና አልሰጠሁትም እና ኒካሁ እንዴት ይታያል ቢያብራሩልኝ? የሚል ጥያቄ ይሄ በተደጋጋሚ የሚነሳ ጥያቄ፣ በስፋት በተደጋጋሚ መልሶችም ተሰጥተውበታል። ባል ሚስቱን ከፈታ በኋላ መመለስ የሚችለው መስፈርቶች ሲሟሉን ፍቺው ካላለቀን አንደኛው ወይም ሁለተኛ ፍቺ ከሆነ ከዛ በፊት ኒካሁ ሲታሰር መስፈርቱን ባሟላ መልኩ የታሰረ ኒካህ ከሆነ በነጻ ከፈታን እዚህ ጋር ጥያቄው ላይ በተብራራው መሠረት ከሆነ እሱ የፈታው ረጃዕቱ ማለት ይቻል ዘንድ መሟላት ያለበት መስፈርት በተሟላበት ሁኔታና መልኩ አይደለም። እምፈታሽ ለወርቅ መግዚያ የሰጠሁሽን ገንዘብ ከመለሽ ነው ብሏል። የቤት ኪራይ አይመለከተኝም ብሏል። ጥቅምን አስቀርቷል፣ ከእሷ ተጠቅሟል። ስለዚህ የተኛውም ከሴት ልጅ አንድ ብር እንኳ ቢሆን ይሄን ከተውሽልኝ፣ ይሄን ከሰጠሽኝ ብሎ ሸርጥ አድርጎ የፈታ ወንድ መልሻለው ማለት አይችልም። በዚህ አይነቱ መስፈርት ተስማምቶ ፈታው ካለበት ጀምሮ እሷን ረጃዕት ብሎ የመመለሱ እድል በሩ ይዘገበታል። ከኒካህ ጋር ከጋብቻ ጋር የተያዘ ጉዳይ ላይ ከፍተኛ ጥንቃቄ ያስፈልጋል። ሌላኛው ጥያቄ ሐይ ብላይ ሆኜ ከባለቤት ጋር ተፋታን። እናም ጓደኞቻችን ፈትዋ ጠይቀው ኒካሁ አይወርድም አሉና አስማሙን። አሁን ደግሞ ስሰማ ኪላፍ አለው አሉኝ። እኔ በቅርብ ነው እስልምና የተቀበልኩት የዲን እውቀት ብም ያለኝ ኪላፍ እንዳለው ስሰማ የዲን ዕውቀት ያላቸውን ሰዎች ስጠይቅ፣ ስለ ኒካሁ አስተሳሰር ጠይቁኝ። ኒካሁን ያሳሰረው ወንድሜ ነበረ። ረመዳን ይጾማል፣ ሶላት ግን አይሰግድም። እኔ እንደማይሰግድ ያወኩት አሁን ነው፣ ደውዬ ስጠይቅ የሰማሁት። ሰዎችም ኒካሁ ትክክል አልነበረም አሉኝ። መጀመሪያም ያለ ኒካህ በወንጀል ነው የኖር ነው ማለት ነው። ከተፋታንስ በኋላ መልሰን መስማማታችን ወንጀል ነው አብራሩልኝ ወንጀል ከሆነስ ከፋራችን ምንድን ነው ጨንቆኛል ያብራሩኝ የሚል ጥያቄ የሰው ልጆች ሆን ብለውና እያወቁ ባላጠፉት ነገር ወንጀለኛ ይሆኑ በተለይ አዲስ ሰለምት የሆነ ሰው ኃይሉ ላይ ያለችን ሴት መፍታት ትክክል አይደለም ስህተት ነው ነገር ግን ሐይሉ ላይ ሆና ቢፈታ አንድ ወንድ ፍቺው ይጸድቃል ሶሒህ በሆነ ሐዲት ቡኻሪና ሌሎችም እንደዘገቡት አብዱላህ ብን ዑመር ባለቤታቸውን ኃይሉ ላይ ሆና ፈተው ነብ ነቢይ ሰላት ወሰላም መልሳት፣ ከዛም ስትጠራ ከፈለገ ይፍታት ከፈለገ ያኑራት ብለዋል። መልሳት የሚለው ኃይሉ ላይ ሆና የፈቷት ፍቺ እንደሚጸድቅ የሚያሳይው ራጅዕሃ ማለት ረጃዕቱ በልመልስ ማለት ነው። ስለዚህ ራጅሑና የተመረጠው በርካታ ዑለሞች የመረጡት አቋም ኃይሉ ላይ ያለች ሴት ብትፈታ በዛ ሰዓት መፍታቱ ስህተት ነው፣ ፍቺው ግን ይጸድቃል። የሚያስታርቁ ሰዎችም ወደ እርቅ ከመሄዳቸው በፊት ከሸሪያ አንጻር ያለውን ነገር በትክክል ማጣራት ማረጋገጥ መቻል አለባቸው። ይህ እንዳለ ሆኖ የመጀመሪያው ኒካህ ትክክል ካልነበረ ከፈቱ በኋላ ርጃዕቱ ማለት አይቻልም። ይሄን ቀደም ሲል ጠቅሻለሁ። የሶላትን ግዴታነት ከማወቁ ጋር ሙሉ በሙሉ ሶላት የተወሰው እሱ ያሰረው ኒካህ ትክክል አይሆን። አሁን ላይ ተስማምታችሁ በትዳር ብራችሁ መቅጠል ከፈለጋችሁ ኒካሁን እንደ አዲስ ማሰር አለባቸው። ከዛ በፊት በሆነው ነገር ባለማወቅ እስካደረጋችሁ ድረስ፣ በተለይ ጠያቂዋ ሰለምቴ እንደመሆኗ መጠን ምንም የለባትም። እያወቁ ባጠፉት ነገር ነው። አላህ ተባረከ ወተዓላ የሚጠይቅ ወላኪን ማ ተአመደት ቁሉብኩም ወካን አላሁ ገፉር ረሒማ፣ እንዳ ተሳስታችሁ ባደረጋችሁት ነገር አላህ አይቀጣችሁም። እያወቃችሁም ብላችሁ በምታደርጉት ነው አላህ የሚቀጣው። ይሄንም ቢሆን ከተወበታችሁ አላህ መሃሪና አዛኝ ነው። ብላና መቀጠል ከፈለጉ ኒካሑን ማስተካከል ነው። ሐይዱ ላይ ሆና ቢሆን የተፈታው ፍቺ ይዘርቃል። ነገር ግን ሓይሉ ላይ መፍታት ቢድዓ ነው፣ ወንጀል ነው። ከሓይሉ ጠርታ ግንኙነት ሳይደረግ በፊት ነው መሆን ያለበት ፍቺ የግድ በሚሆነበት ጊዜ። ሃዛ ወላሁ ተዓላ ዓለም። ነዛሬ በዚህ እናበቃለን። የተቀርቡትን ሌላ ጊዜ እንመለሳለን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።